አለመግባባትን በውይይት መፍታት የኖረ ኢትዮጵያዊ ባህል ነው። አንዳንድ ጊዜ ግን ይህንን መልካም ልምድ በመጣስ በውይይት ሊፈቱ በሚችሉ አለመግባባቶች መነሻነት ወንጀሎች ሲፈጸሙ ይስተዋላሉ። እነዚህ ወንጀሎች ከአፈጻጸም ባህሪያቸው አንጻርና በሚያስከትሉት የጉዳት መጠን በቀጥታ በወንጀሉ ሰለባዎች ቤተሰቦቻቸውና በአካባቢያቸው እንዲሁም በማህበረሰቡ ላይ የሚያሳርፉት የአካልና የሥነ ልቦና ጉዳት ቀላል አይደለም። ጥር 12 ቀን 2017 ዓ ም ከቀኑ 7 ሰዓት ሲሆን በቦሌ ክፍለ ከተማ ወረዳ 12 ክልል ልዩ ቦታው ቡልቡላ ቡና ገለባ ተብሎ ከሚጠራው አካባቢ በአንድ ግለሰብ መኖሪያ ግቢ ውስጥ እንግዳ የሆነ የአካባቢውን ጠረን የቀየረ ሽታ በመኖሩ ነዋሪዎቹ በአካባቢው ላለ ፖሊስ ጣቢያ ሪፖርት ያደርጋሉ። እሁድ ቀን የወንድሜ ልጅ ደወለልኝ። አረ፣ ምንድነው እናቴ፣ ምንድነው ነው እሱ ቤቱ ግቢው ይሸታል እየሸተተኝ ነው አለኝ። የዓመት በዓል ስጋንን ቤትቶ ይሆናል። ታዲያ ምንናደርግ ምን ይሻለናል? አልኩት እኔ እንጃ እኔ ምን እንደማደርግ ራስሽን እኔ አለኝ። እንደገና ደግሞ ሰኞ ጠዋት ደወለልኝ በ12 ደወለልኝ። ኧረ ምን ይሻለኛል? ይሄ ነገር እኮ አላስቀምጥም ብሎኛል አለኝ። አረ ሂድና ፖሊስ አመልክት፣ እኔ አሞኛል፣ ስለአመመኝ መምጣት አልችልምና ሄደ ፖሊስ አመልክት አልኩት። ሄደ እነሱን ይዟቸው መጥተው፣ ከዛ እንዳም ከሱ ከልጁም አደለ አረማዘር አይመጡም እንዴ ሰው ገድሎ ሄዶ እኮ ነው ምናምን ሰማሁኝ። የአዲስ አበባ ፖሊስም የደረሰውን አቤቱታ መነሻ በማድረግ በአካባቢው ላይ በመሄድ ተዘግቶና ተቆልፎ የነበረውን ቤት ሲከፍት ማንነቷ የማይታወቅ አንዲት ሴት ሕይወቱ አልፎ በማግኘቱ የክትትልና ኦፕሬሽን ቡድኑና የምርመራ ክፍሉ በመቀናጀት የሟችን ማንነትና ገዳዩ ማን ነው የሚለውን የማጣራት ስራ ጀመረ። ጥቆማ ከደረሰበት ቀን ጀምሮ ለአምስት ቀናት ተከታታይ ተጠርጣሪን ለማወቅ ቦታ ላደረሰን መረጃ ሟች በስምም ያልታወቀች በመሆኑ ሟችን ለማወቅ የተለያዩ አካባቢ ላይ የተቀመጡ ዶክመንቶች ነበሩ። በዛ መሰረት ውጭ ሀገር የመጣችው መሆኑን የሰነድ ማስረጃ ከውጭ ሀገር ትኬት የቆረጠችውን ፓስፖርት ቁጥሯን፣ ትኬት ቁጥሯን ካገኘን በኋላ በዛ መሰረት ትኬት ቁጥሯን ይዘን ማን ነች የሚለው ነገር ምርመራን ጀመር ነው። አንድን የተፈጸመ የወንጀል ድርጊትን እውነትን የማውጣት የፖሊስ ኃላፊነትና ግዴታ መሆኑ ይታወቃል። ወይኒሸት ንጉሴ ጉራራ የተባለችው ከበቀን ሁለት አምስተኛ ውር ወር 2017 ከምሽቱ ሁለት ሰዓት ከአረብ ሀገር ወደ ቦሎ ኤርፖርት መጥታ አንድ ተጠርጣሪ ግለሰብ የተቀብሎ ወደ ቤቱ እንደ ወሰደ መስረጃ ያገኘ ነው። በዛ መሰረት ተጠርጣሪ ማን ነው የሚል ተጠርጣሪን ለማወቅ ክትትላችን ቀጠል ነው። በምርመራ ቡድኑ ተቀናይቶ እዛ ወንጀል ስፈራ ላይ እየተደራጅ ተደራጅ እየሰራን እያለን ተጠርጣሪ በ17 አምስተኛ ወር 2017 ዓ.ም ከቀኑ 11 ሰዓት አካባቢ ላይ ቁጥጥር ስር ውሎ ምርመራ እያጣራን እንገኛለን። ሟች ከተከሳሹ ጋር በ2007 ዓ ም ትውውቅ እንደነበራቸውና የተወሰነ ጊዜ ቆይተው እንደተለያዩ ከቅርብ ጊዜ በኋላ በመደዋወል የፍቅር ግንኙነታቸውን እንደ አዲስ እንደጀመሩ ፖሊስ በምርመራ ይደርስበታል። በ2017 መስከረም ወር አካባቢ ላይ ይገናኙና በኢሞ ይደዋወላሉ። በኢሞ ሲደዋወሉ ሟች ወይንሼ ንጉሴ የተባለችው በኢሞው የትኔኝ ብለው ይጠይቃታል ተጠርጣሪ ግለሰብ። ከዛ በኋላ ወደ አረብጃ አለሁ ሁለት አመት ሆኑብኛል ሊመጣ ነው ምናምን ብላ ከተነጋገሩ ይመጣለሁ ብላ ምንም ለቤተሰብ ሳትናገረው ቀጥታ ቦሌ በሁለት አምስተኛ ወር ከምሽቱ ሁለት ሰዓት አካባቢ ደውላ በኢሞ ተነጋግሮ ትመጣለች። ሟችን ወደ ታክሲ ቢጫ ታክሲ ወደ ቤቱ ከወሰዳት በኋላ ሟችን ቤቱን ካስገባት እሷ ሳትፈልጉ ግብረ ስጋ ግንኙነት እናድርግ አብረን እንተኛ በማለት ከጠይቃት በኋላ እሷም በወቅቱ እንመረመር ለምንድን ነው እንደዚህ የምን ሆነው ብላ ስትመልስ ስትመልሰ ስሜታዊ በመሆን ተጠርጣሪው ግለሰብ ቤቱ ውስጥ በነበረው መዶሻ በቀኝ እጁ በማያዝ ሁለት ጊዜ ሟችን የግራ አንገቷን በማምታት ሟችን ከገደላት በኋላ ይህ ሟች ንብረቶችን የተለያዩ ነው ታብሌቶች ቦርሳዎችን ሻንጣዎችን እና ሞባይሉ አሜሪካን ዶላር ይዛ የመጣችሁ ከሁለት ዓመት ሙ የለፋችበት ይዛ ከዛ በኋላ ተሰወረብን። ሟች ወይንሸት ንጉሴ የተባለችው ግለሰብ የ34 ዓመት ጎልማሳ ስትሆን የአንድ ልጅ እናት ነበረች። ወይንሸት የእሷን የልጇንና የቤተሰቦቿን ሕይወት ለመቀየር ለበርካታ ዓመታት በተለያዩ አረብ ሀገራት እየሄደች እየሰራች ወደ ኢትዮጵያ በመምጣት ልጇንና ቤተሰቦቿን አይታ ትመለሳለች። ከ10 ዓመት ቆይታ በኋላ ሟች ወይንሸትና ተጠርጣሪው ግለሰብ ከመስከረም ወር 2017 ዓ.ም ጀምሮ በኢሞ እየተደዋወሉ ስለ ወደፊት ኑሯቸው እቅድ በማውጣት ማውራት ይጀምራሉ። ሟች ወይን እሸት ለተጠርጣሪው ግለሰብ በመደወል ጥር ሁለት ቀን 2017 ዓም ከምሽቱ ሁለት ሰዓት ወደ ኢትዮጵያ እንደምትመጣ ነግረው ኤርፖርት እንዲጠብቃት በማሳወቅ እሱም ይጠብቅና ያገኛታል። ጠራ እንድደውላ እመጣለሁኝ አለችኝ። ምሽቱ ሁለት ሰዓት ነው የገባቸው። ታክሲ ይዘን ወደ ቤት አድን እዛ ራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም፣ አለች። ለምን ስላት፣ አይ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም፣ ለሌላ ጊዜ ነው አለች። በዚህ መሀል ነው የተጣላ ነው። መዶሻን ስቼ አንገቷን መታዋት። ከዛ ህይወቷ አለፈ። ቤቱን ዘግቼ ወጥቼ ሄድኩኝ። ልብሱን ላዩ ላይ ደፍቼ ነው ዝሜ ልብስ ላዩ ላይ ደፍቼባን ነው ወጥቼ ሄድኩ። ከዛን ሌላ ቦታ እጀ ቤት ተከራይቼ ተቀመጥኩ። ፖሊሶች ያዙኝ። ትዳር መስርቼ ከእሱ ጋር ኖራሉ በምል የእሱን ባህሪ ሳት ላይ ቀጥታ ሁለት አመት የለፋችበትን ይዛ ምንም ሳት በላ ለቤተሰቡ ሳት ደውሎ ልጁም ሳት ታገኙ መሀል ላይ ነው የቀራቸው። ተጠርጣሪው ግለሰብ የወንጀል ድርጊቱን ከፈጸመ በኋላ የሟችን ገንዘብና የተለያዩ ንብረቶችን በመዝረፍ ከአከራዮቹ ሲከራ ያስያዘውን መታወቂያ ኮፒ በመውሰድ ራሱን ለመሰወር በርካታ ጥረቶች አድርጎ ነበር። ቤት ከዚህ በፊት ተከራይቶ የሚኖርበት ቤት መታወቂያ አስይዞ ነበር። መታወቂያንን ጭምር ይዞ ነው ጠፋ። ተጠርጣሪው ራሱን እንዳይታወቅ አድራሻው እንዳይታወቅ እንዳይያዝ ለማድረጉ የታሰበው ሟችም አድራሻውም እንዳይታወቅ ከዛ ፓስፖርቷን ይዞ ከዛ ከግቢ ውጭ ወጥቶ ቱቦ ውስጥ ከቶ አድራሻው ውሃው ውስጥ ገጥቶ አድራሻው ፓስፖርቷን እንድጠፋ አደረገው። እሷ ይዛ የመጣችው ያ 1100 የአሜሪካን ዶላር ብር ነበር። እሱንም ወደ በሌላ ደላላ በሌላ ሰው አማካኝነት አድራሻው እንዳይታወቅ በራሱ ብስም ከገባ ሊያዝ ይችላል። በራሱ ስም በሌላ በጓደኛም ከገባ ሊያዝ ስለምችለው በማሰብ ህገ ወጥ መንገድ በአንዱን ዶላር በ139 ብር ከመነዘራ በኋላ ተጠርጣሪ ስንይዘው ይዘን ስንመረመረ የሟች ንብረቶችን እሷን ከደልኳት በኋላ ወስጃለሁ። ምሪቱን ይዘን ቀጥታ ወደ ቦታ ስንሄድ እነዚህ ታብሌት፣ ሞባይል፣ ቦርሳ ሻንጣ፣ ልብሶች፣ ሽቶዎች፣ ጫማዎች እነዚህ ንብረቶችን ይዝን በምርመራ ላይ እንገኛለን። ስነጥ ይሰጠኛል። ሲሄዱ ራሱ አይወስዱትም ኮፒው እንደዛ ነው በቃ ይሄም ይዞ ተቀብሎታል። ኮ ነበረው እኔ ይሄ አሁን አዲስ መታወቂያ ያወጣለኝ የለኝም ሌላ ነው ስጠኝ፣ ኮፒው ነው ብሎ ነው የወሰደው ነው ያለው። በፍቅር ሰበብ እንኳን ተዘርፎ ተሰርቶ ፍላጎት ላይ ሞላ የሰውን ሕይወት ጭካኔ በተሞላ መልኩ ማጥፋት ለምን? አስር ቀን የቆየ አስክሬን ነው የተነሳው። በዛ መሰረት ነው ምርመራው። ተናክሮ ወደ ቦታ ከሄደን በኋላ ተጠርጣሪ ፍለጋ ጀመርን። በሁለት ዘግቶ ቤቱን ተሰውሮ፣ ከዛ በኋላ አካባቢ ላይ እንዳልተመለሰ በዛ ብርቱ ክትትል ስናደርገው ተጠርጣሪው በ17 ተያዘ። ሳምንት ሙሉ አንድ አስከሬን በር ቆልፎ ማቆየት ማለት ይሄ ሰብአዊ ፍጡርነትም አይደለም፣ በእግዚአብሔር ዘንድም እጅግ አስጸያፊና የሰው ክቡርን የሆነውን የሰው ልጅ በዚህን ያህል ሰው ከሞተ በኋላ በር ቆልፎ መሄድ ማለት ግድያ ብቻ የሚገልጸው ነገር አይደለም ይሄ። ውድ የፕሮግራማችን ተከታታዮች ለሁለት ዓመት ያህል ወይን እሸት የናፈቋት ቤተሰቦቿ የምትመጣበትን ቀን በጉጉት እየጠበቁ ነበር። ከዝግጅት ክፍላችን ጋር ቆይታ ያደረጉት የሟች ቤተሰቦች ይህንን የወንጀል ድርጊት መፈጸሙን የሰሙበትን አጋጣሚ ነገሩን። ወንድሟ መስነት የነገረችን ቅዳሜ ዕለት አርፋለች ስትለኝ እንዴት ነው እኔ አላመንኩትም። እውነት ለማለት አሁን ራሱ አለ ምናል ቸርኩ ማለት አሁን ነገሩ የሚገርምሽ ነገር ሞ ገዳዩ የኔ ጓደኛ መሆኑ እኔ ከኔ ጋር እኔ እሱም እንዳሳደግኩት ሞያ ውልቀን ስራ ኔ ጀምሮ እኔ ያስተማርኩት ልጅ መሆኑ እኔ ማመን አቃተኝ። የእናንተ መምሪያ ለእኔ ደወለልኝ ወይን እሸትን ታውቂያታለች ሲለ አዎ አልኩት። ሶስተኛ ፖሊስ ጣቢያ ነይ። ምን ነው በምን ምክንያት ነው የምመጣው? ለምንድን ነው የምመጣው? ምን ሆኗ ነው አልኩት ከዛ እንደዚህ ስለው አይ ትንሽ ጉዳት ደርሶባት ነው፣ እና እንድት መጪ ብቻሽን እንዳት መጪ ከሰው ጋር ነይ አለ ይለኝ። እኔ ደነገጥኩኝ በጣም ደነገጥኩኝ። በግን መቼ ነው ስለው ጥር ሁለት ታለ እ እንደዚህ ነው። ለእኛ ኮ ጥር ሁለት ሳይሆን ጥር መጨረሻ እንመጣለን ያለችው። እኛ ግን ከወር በኋላ ከጥር ጥር የካቲት አንድ ሁለት አካባቢ ትመጣለች ብለን ነው ስንጠብቃት የነበረ እዛ በዚህ አቃጣሚ እንደስባለች አኔ ከነነገ የዱዋ ለኮቲ አቺ ፖሊሲ ወይና ደወለ እኔ የናቴ ሞት የሰማሁት የሆነ ፖሊስ ደውሎልኝ የቤተሰቦችን ስልክ ስጠኛለኝ አብሬ የምኖርባቸውን ሰዎች ስልክ ሰጠሁት እነሱ አርብ እለት ሂደው እዛው አሉ እኔ ለሌላ ጉዳይ መሰለኝ ይሄ መሆኑን አላውቅም ነበር ፖሊሱ ደውሎልኝ እሷ ሆስፒታል ነው ያለችው አለኝ። ይዘውኝ መጥተው እሷ እንደሞተች ነገሩኝ። እናቴ እኔን ለማሳደግ ብዙ ነገር ሆናለች። ዱርዬ እንዳትሆን ትለኛለች። በመማሬ በጣም ትደሰታለች። እኔም እሷን ደስታዋን ለማየት እየተማርኩ ነው። በእኔም ውጤት በጣም ትደሰታለች። ለአንተ ብዬ ነው እላይታች የምለው ትለኛለች። ሞቷን ስሰማ በጣም ነው ያዘንኩት። ሞቷን ከሰማው ዕለት አንስቶ አሁንም እናቴ ትመለሳለች ብዬ ነው የማስበው እውነት አይመስለኝም። አስክሬኗንም እዛው ነው ያየሁት እንጂ እዚህ ማላየውም። ይህንን የወንጀል ድርጊት የፈጸመው ተጠርጣሪ ይያዛል ብላችሁ አስባችሁ ነበር ወይ? በመያዙስ ምን ተሰማችሁ ስንል ጠየቅን። በመያዙ እጅግ በጣም ደስተኞች ነን። ይህ ሁሉ የምታየው ህዝብ እንደዚህ ሁሉ ተነቃንቆ እንትን ያደረገው ነገር ምን አይነት ሰብአዊነት ፍጥሯለን? ምን አይነት ሰው ነው? ሰው ነው ወይ? እንደዚህ ሰው በሰው ላይ በዚህ ያህል ልክ መጨከን ማለት እጅግ አረሜናዊነት ነው። ደስታ ብቻ ሳይሆን ይሄ ልጅቷ እንደተነሳቸው ነው የቆጠር ማለት፣ አሁን ደመከል ብሎ ቤተሰብ ወይም ሞተች ብሎ አልቀበሩት ወይ ያለች ብሎ አልመጣችም እንዲ አየር ላይ በዚህ ውለታቸው የሚሰማ ደስታ ምንም ባይሰማ እንደ ይሄ ትልቅ ደስታ ነው የሚሰማኝ። እጅግ በጣም ሰላሌ ፊቼ እንደደረስን አስኪራናችን ቁጭ ካረግን በኋላ ሲነግሩ በቃ ተረጋጋል። በቃ ዋና መያዙ ነው። የትም ሀገር ይሁን የትም ሀገር ይሁን መያዙ ነው የምንፈልገው ብለን በቃ ተደሰተ። አነበክ ጋሪገው ቲባይ እናቴ በእኔ ጥሩ ቦታ መድረስ በጣም ትደሰታለች። እኔ ስማርላት አይታኝ በጣም ትደሰታለች። እኔም ብላ ነው ወደ ውጭ አገር የሄደችው። ለእኔ ብላ ወደ አያቴ የወሰደችኝ እዛም የሰላምና የጸጥታ ችግር ነበር። ከዛም በኋላ ተማር ብላ ወደ ጫንጮ ትምህርት ቤት አስገባችኝ። እኔ እሱ በመያዙ በጣም ደስተኛ ነኝ። ይህ ሰውዬ ባያዝ ኖሮ በሌላ ትውልድ ላይ ችግር ይፈጥር ነበር። ለብር ብሎ እናቴን ገደላት። መያዙ ጥሩ ነው። ነገም ሌላ ሰው ገሎ እኔን እንዳቃጠለኝ ሌላም ሰው ያቃጥላል። ቀሙባቴ ብራት ብራት ብሪ በቀቡሙ ሰዓት ጋር ስለ ቡሩስ ነው ብራ አክስ ወተጂ ሲኩማን ጉባ ተከና ተነው ብራ ካና ጉባ አንድን የወንጀል ድርጊት ስንፈጽም ይህንን የወንጀል ድርጊት ብፈጽም በሰዎች ላይ ምን አይነት ጉዳት አደርሳለሁ በኔ ላይስ ምን ይደርስብኛል ብሎ ማሰብ ተገቢ ነው። ጸጽቶኛል። ምክንያቱም ለፖሊስም መስጠን ነበረብኝ። እሷንም ለሰዎቹ ደውዬ ቢያንስ በሩን ገንጥሎት ብዬ መናገር ነበረብኝ፣ አልተናገርኩም ይራሱ ትልቅ ከስህተት ላይ ሌላ ትልቅ ስህተት ድጋሚ ሁለተኛ ወንጀል ነው የሰራው። ነገ እኔና ቤተሰቤ ያልፍልኛል፣ የተሻለ ኑሮ ኖራለሁ ብላ አንገቷን ደፍታ በሰው ሀገር ስትሰራ የነበረችው ግለሰብ ሀገሯ ገብታ የጓጓችለትን ኑሮ ለመኖርና የናፈቀቻቸውን ልጇንና ቤተሰቦቿን ለማግኘት እንዲሁም ከተጠርጣሪው ጋር በትዳር ተጣምራ አብረው ለመኖር ባሰበችው ግለሰብ ሕይወቱ አልፏል። በአካባቢያችን የምናያቸውን ድንገተኛና አጠራጣሪ ነገሮች በምናይበትና በምንሰማበት ወቅት ለጸጥታ አካላት ማሳወቅና መተባበር ይኖርብናል፣ እያልን እንግዶቻችን ባስተላለፉት መልእክት አበቃን። አንድ ሰውን ስንጠጋ ወይም ጓደኝነት ስንመርጠው ባህሪ ምንድን ነው? የት ነው የሚውለው? ምንድን ነው የሱ አኗኗር ሁኔታ ባህሪውን ካጠናን በኋላ መጠጋት አለብን። እጅግ አድርጌ ፖሊሶቹን አመሰግናለሁ። እሱ ከተያዘ በምድር ማንኛውንም ወንጀል ሰርቶ ማምለጥ ይቻላል ብዬ አላስብም። ብይ ስሪት የገማከ ሩተነመ ጣም ነው የማመሰግነው ሀላፊውንም መርማሪውንም ሁሉ ፖሊሶች በጣም ነው የማመሰግናቸው። ክብር አለኝ ለነሱ፣ ክብር አለኝ።